ሰላም ሰላም የቻናላችን ቤተሰቦች፣ ብዙ አብዛኞቻችሁ እስኪባል ድረስ በጠየቃችሁኝ መሰረት በዚህ ቪዲዮ መጥቼላችኋለሁ። የሪሚዲያል ሞጁል አፕዴት የተደረገው እንዴት ነው እናገኘው፣ ፕሊዝ ቪዲዮ ሰራለን ብላችሁኛል። እኔም አንድ ሰውን ቢሆን የጠየቀኝ ጢሳል ፈሳል ሰራለት አልመልስም ቢኮዝ ኦዲየንስ የሚከብር ነገር ነው ማለት ነው። ስለዚህ አንድ ሰውም ቢጠይቀኝ ሁለት ሰውም ሶስት ሰውም ቢጠይቀኝ ማለት ነው፣ ወይም በሪፕላይ አድርግለት አለ ወይም ደግሞ አንድ ጥያቄ ወይም መልስ ሳልመልስለት አልቀርም። ለዚህ በእናንተ ጥያቄ መሰረት የ2018 ሪሚዲያል ሞጁሉን አፕዴት የተደረገው ይህን ነው የምናገኘው፣ ይህን ጥያቄ መልስላቸዋለሁ። ሁለተኛ ዩኒቨርሲቲዎችስ መች ነው ሁሉ ዩኒቨርሲቲ ጥሪ አድርጎ የሚጨርሱት? እና ያለን ይህንንም። ስለዚህ ከእናንተ የሚጠበቀው ይህም ቪዲዮ እስከ መጨረሻ ማየትና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንደዚሁም ለብዙ ሰው ይደርስ ፕሊስ። እኛንም ያበረታታናል ማለት ነው። ቶሎ ቶሎ ብለን ቪዲዮ እንድንሰራ ያበረታታናል። ሰሞኑን ፕሊስ እውነትም እናመሰግናለን በጣም ከቪዲዮቻችን ጋር ሪያክሽን እያደርጋችሁ ነው ላይክ እያደረጋችሁ ነው። በጣም እናመሰግናለን። በዚህ እንድትቀጥሉልን እንፈልጋለን ማለት ነው። ቢኮዝ እኛንም ያበረታታን አይታችኋል ማለት ነው። በዚህ ሳምንት እንደዚህ ሪያክሽን ስታደርጉ፣ እኔም በዚህ ሳምንት ብዙ ቪዲዮ ሰርቼ ላችኋለሁ ማለት ነው። ስለዚህ ላይክ ስታደርጉና ሰብስክራይብ ስታደርጉ በጣም ያበረታታን። ለዚህ ቻናል አዲስ ከሆናችሁ ማለት ነው። ስለዚህ ብዙም አልቆይባችሁም ወደ ቪዲዮ ምናየው ሁለት ጥያቄዎችን ነው ምናየው። አንደኛ 2018 የሪሚዲያል ሞጁል አፕዴት የት ነው የምናገኘው? ሁለተኛ ደግሞ ዩኒቨርሲቲዎች ውስጥ ሁሉ ዩኒቨርሲቲ ጠርቶ የሚጨርሱበት ቀን መች ሊሆን ይችላል? እንደዚሁም አዳዲስ ዩኒቨርሲቲዎች እየጠሩ አሉ የሚለውን ጥያቄ መመለስ ይሆናል ማለት ነው። አንደኛው የሞጁል ማለት ነው 2018 አፕዴት ተደረገው የት ነው የምናገኘው ካላችሁኝ፣ በአንድ ቦታ ብቻ ማግኘት ትችላላችሁ። እሱም ቴሌግራም ቻናል ላይ አስቀምጨላችኋለሁ ለናቹራልም ለሶሻልም ማለት ነው። ግን እሱ እነሱም ለማግኘት ማለት ነው እዚህ ቴሌግራም ስል የቻናሌን የቴሌግራም ቻናሌ አስቀምጬላችኋለሁ ማለት ነው። ኢብሮ ቲቪኤክስ የሚል አስቀምጬላችኋለሁ ኮሜንት ስር ማለት ነው። ፒን ተደርጎ ይገኛል ማለት ነው። እናንተ የምትጠብቁ ገብታችሁ መጀመሪያ ጆይን ታረጋላችሁ ማለት ነው። ጆይን ካረጋችሁ በኋላ ሁሉም የሪሚዲያል ለሶሻል እና ናቹራልም ሞጁል ታገኛላችሁ። ሞጁል ብቻ አይደለም የተለያዩ ኩዌሽኖችን ኤግዛሞችን በቀጣይ ቀናቶች፣ በቀጣይ ሳምንታቶች፣ በቀጣይ ወራቶች ምልክላችሁናል ልክላችሁናል ማለት ነው። ብዙ ለትምህርት የሚያግዙ ቲፖች

ለትምህርት ይጠቅማቸዋል ብለ ያሰብ ነው። በዚህ ቴሌግራም ቻናል ነው ምንልክላችሁ ከናንተ የሚጠበቀው ቀላል ነገር ነው። ገብታችሁ ቴሌግራም ቻናሉን ሊንክ ኮሜንት ላይ ገብታችሁ ጆይንት ታደርጋላችሁ። ኒው አፕዴት ትደረገው የ2018 ሞጁል ታገኛላችሁ ማለት ነው። እሂል አንደኛ ጥያቄያቸው አይ ሆፕ ብ በያስባለሁ። ሁለተኛ ነው ሁለተኛ ዩኒቨርሲቲ ጥሪ 2018 የሪሚዲያል ፕሮግራም ዩኒቨርሲቲዎቹ እየጠሩ እንደ እንደሆነ ይገኛል ነገር ግን ሁሉ ዩኒቨርስቲዎች ዩኒቨርሲቲዎች መች ጠርቶ ይጨርሳሉ? ይህም ብቻም ሳይሆን አዲስ ዩኒቨርሲቲዎች ይጠሩ አሉ። ሚሊዮን ምንዳስ ይሆናል አንደኛው ዩኒቨርሲቲዎቹ 2018 ሪሚዲያል ፕሮግራም ማለት ነው። ፕሮግራም ፕሌስመንታችሁን ካወቃችሁ በኋላ ከሳምንታት በፊት ፕሌስመንታችሁን ካወቃችሁ በኋላ የቀረው ጥሪ ብቻ ነው። ጥሪው ደግሞ ዩኒቨርሲቲዎች በዚህ ሳምንት ሪሚዲያል ፕሪፓሬሽናችሁን እያደረጉ እንደዚሁም ሁለት ዩኒቨርሲቲዎች ጠርተዋል ማለት ነው። እንደነገርኳችሁ እነዚ ዩኒቨርሲቲዎች እና ምንድን ናቸው ካላችሁ አንደኛው ሰላሌ ዩኒቨርሲቲ እና አንደኛው ደግሞ አይ ቲንክ ስሙን ራስዎት መሰለኝ ይቅርታ። በቃ እኮ ቪዲዮ ሰርቼላችሁ ሰርቼላችሁ ነበር። እነዚህ ሁለት ዩኒቨርሲቲዎች እነዚህ ሁለት ዩኒቨርሲቲዎችን የጠሩት ማለት ነው። እነዚህ ሁለት ዩኒቨርሲቲዎች ከጠሩ በኋላ የተለያዩ ዩኒቨርሲቲዎች እንደሚጠሩ በጣም ተስፋም ሳይሆን በጣም የመጥራታቸው እድል ከፍ ይላል ማለት ነው። በዚህ ሳምንትም ብቻም ሳይሆን ዛሬም ትላንተም ከተነጎዳም ማለት ነው። ዛሬም ከተነጎዳያም እንደዚሁም በየቱም ሰዓት ሊለቁ ይችላሉ ማለት ነው። እንደሚታወቀው ስለለ ዩኒቨርሲቲ ከጠራ በኋላ ዩኒቨርሲቲ ሌላም ዩኒቨርሲቲ ጠርቶ ነበር ማለት ነው። ቪዲዮም ሰርች የላችሁ ነበር። ስለዚህ እናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ብቻ ነው ማለት ነው። በቅጽበት ኢንፎርሜሽኖችን ስለማደርሳችሁ እንደዚሁም የተለያየ የቲፖችን ለትምህርት ቢጠቅማችሁ በዚህ ቪዲዮ እንሰራለን ማለት ነው። ስለዚህ በአጠቃላይ ምን ማለት ፈልጌ ነው ማለት ነው፣ ሞጁሉን ቴሌግራም ቻናል ላይ አፕዴት ተደረገ። እንደዚሁም የተለያዩ ኢንፎርሜሽኖች የምታገኙበት ቻናል ከስር ድሮፕ አድርጌላችኋለሁ፣ ግን ግዴታ ጆይን ማድረግ አለባቸው ማለት ነው። ሁለተኛ ደግሞ ምንድን ነው ዩኒቨርሲቲዎቹ እንዳታስቡ፣ 2018 ሪሚዲያል ፕሮግራም ለምትማሩ ተማሪዎች ሁሉ በዚህ ሳምንት ብዙ ዩኒቨርሲቲ ጥሪ እንደሚደረግ ይታስባል። ሁለት ዩኒቨርሲቲ ከተራ በኋላ ዩኒቨርሲቲዎቹ አክቲቭ እየሆኑ ይገኛሉ ማለት ነው። ሪሚዲያል ፕሪፓሬሽናቸውን እየጨረሱ ስለዚህ እኔ ማሳውቃችሁናል ኖቲፋይ ማደርጋችሁናል። ግን አዲስ ቪዲዮ ስራ እንደረሳችሁ የኖቲፊኬሽኑ ቦታ ማለት ነው ኦን ማድረግ እንዳረሱ ማለት ነው። ስለዚህ በአጠቃላይ ዛሬ ያሰብኩት ይሄ ቪዲዮ ነው ማለት ነው፣ ይጠቅማችኋል ብዬ ያሰብኩት በቀጣይ ቀናቶች እንድሰራላቸው የምትፈልጉ ቪዲዮዎችን ብዙ ላይክ ያገኘ ቪዲዮ ሚሰራለት ይሆን ይሆናል ማለት ነው። ስለዚህ በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።